እየተዋወቁን ከዛ በኋላ አይተዋወቁም። ከዛ በኋላ ግን ከባድ ነው። እንዲህ አሁን ለምሳሌ ምን ነው እኔ ከምንም በላይ የብረው ነገር ምንሳችሁ አሁን እሺ፣ አታውቅም እንበል፣ በዛ በጭለማ ነው እሷ የምታውቀው ከባሏ ጋር እንደዛ እንበል። ተረገዘ። ከዛ ቀን ጀምሮ ባልየውና ያ ሚዜው ህሊናቸው ያውቃል የሱ ልጅ እንዳልሆነ። እንዴት ያሳድጋል ልጅ? ከባድ ብዙ ጊዜ በአንድ ጊዜ እርግዝና አይከሰትም ብለው ያምናሉ። ለዛ ነው አብዛኛው ሰው እንደዛ ነው በማለት በሌላ ሁለቱ ለካ በቃ ተዋድረዋል። ባልየውን ጣል ካወቀችውን በኋላ በለው በለውሳ እናቴ ጣሜ እንድቀመ ይደል

ባልዮ በሌለበት እነሱ እየደጋገሙ እንትን እያሉ በሌለበትም ለካ ባልዮን ጠልታ እሱ ወደዋል። ይቻላል። አዎ፣ የመጀመሪያ ሰውን የመጀመሪያ፣ በተለይ ድንግል ከሆነች አንድ ሴት የመጀመሪያው ነው የምትወደው። ለእርግዝና ዳይ ከሰል አድርጎ ነው የሚሰራው። ደሞ የመጀመሪያ መሬት ነው የሚተኘው። አመተልከከላይ አልሚ ከካሜራ ጀርባ ሆኖ ማውራት ደስ ይላል። እስኪ ድረስ ያስቃል። አዎ እንዲህ ነገር ከው በጣም ነው ያስቀው። ግን ምንድን ነው እስብ ነገር ግን እውነት ነው። እኔ ምናውቅ የምዝክርኛ እኮ እየተማማርን ነው

አቡ ልክ እንደ ኳስ ውስጥ ናቸው። ስማ እንደዛ ናቸው፣ ልክ እንደዛ ኳስ ውስጥ ናቸው። አረ ግን በጣም ነው የሚከብደው። በቃኛሽ ሚስቴ ነሽ። ግን ሰላም ናቸው። ወረኛው በቀኛልሹ በቀኛ ሚስቴ ነሽ። ማን እሷ ሚስት